በቃ ቴንኪው አልኩ ብዬ ቁጥር አይሰጥም። አሁን ፍን ብሩኬ አቤት ቅናቱ! አላላችሁ እንዴ? ለምን ይቀናል? ራሱ እኮ ነው ያመጣው ልጁን ይችን ነገር ሃይሚዬ ብሩኬን የምትፈትኙ ደስ ይለኝ ነበረ። በዚህ አጋጣሚ ማለት ነው ምን እንደሚል ምን እንደሚሆን ማለት ነው። እና ሰላም ጤና ይስጥልን ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ብሩኬ ብዙ ጊዜ ለውሳኔ ይቸኩላል ብላችኋል። ለምን አትመክሩትም? ሃይሚዬን ብቻ ብላችኋል። እስኪ እዚህ ጋር እሱን መጀመሪያ አዳምጡት ማለት ነው። ትንሽ ቦታ አንጻር ነበረ እንዴት ለኔ ይገባኛል ሚል አይነት ሀሳብ ውስጥ የገባሁት የነበረው እና እንጂ ያው ሀይሚን ጠልቻት ምናምን አደለም። ታውቃላችሁ ሀይሚ ምን አክል እንደምወደት ሰላም ብንሆን ይሻላል። ጾሙ ነው በዛ ላይ ባነጭ ባነጣላ በጣም ጥሩ ነው እና ሰላም ሆነም ፓስፖርትዋን መልሼ እሷም ማለት እኔ በእውነት ነው የምላችሁ፣ ይሄ ነገር እኮ ደስ የሚል ነገር ነው እና ግን ደግሞ እኔ ጋ ሁን ያልኳት በቃ ታውቃላችሁ፣ ለዛ ነበር እንጂ እኔ ምንም ሊያደርግልኝ አይችልም። ሞር አድቫንቴጁ ሙሉ የምትጠቀምበት እሷ ናት ት ነው ብሩክ ብዙ ጊዜ እሱ ለሚያምናቸው፣ እሱ ለሚወዳቸው፣ ሰዎች ቦታ ለሚሰጣቸው ሰዎች ሲጎዱት በጣም ያዝናል። ከልቡ ስለሚቀርብ ከልቡ አምኖ ሃይሚዬ ስለሚቀርባት የሚፈጠረው ነገር በጊዜው ስለሚያናድደው ነው እንጂ ሃይሚን እየጠላት አይደለም። ሃይሚን አይጠላትም ኮ ግን የሚፈጠረው ነገር ቶሎ የሆነ ተስፋ ያስቆርጣል። እንኳን አይደለም እንኳን አይደለም እሱ ብሩኬ ያፈቀራትን እኛ በሚዲያ ላይ እየወደድ ናቸው ኮ በጣም ተስፋ እንቆርጥባቸዋለን። በጣም ለምን እንዲሆነ ለምን እንደዚህ ሆነ እስቲል ለምንድን ነው ታዲያ እናንተ ተስፋ ባትቆርጡባት ባትናደዱ ብሩኬ እንኳን ጥፋት ላይ ምንም ሳያጠፋ እኮ ትዘቀዝቁታላችሁ ምንም ነገር ሳያረግ ለምንድን ነው ሀይሚ የሆነ አይዲያ ይዛ ስትመጣ እኛ አስተያየት ነው የምንሰጠው እናንተም እኮ ትሳደባላችሁ ስትናደዱ አይደለም የምትሳደቡት ስትናደድ ነው። በርግጥ የሰው ልጅ በስድብ የሚመለስ ነገር የለም። ስድብ ለማንም መፍትሔ አይሆንም ብዬ ነው እኔማም ነው። ግን የሰው ልጅ ሁሉም አመለካከቱ አንድ አይደለም። ለምን ተሳደባችሁ ማለታችሁ ሚዲያ ላይ ያስቆጣችሁ ድረስ ምንም አረጋችሁም። እና ብሩኬ አሁን ፓስፖርቱን መልሼላታለሁ፣ እመልስላታለሁ፣ እሷ ነች የምትጠቀምበት፣ እኔ በእሷ ፓስፖርት ምንም አልጠቀምም ብሏችኋልና ይህ የሚላችሁ አሁን ላይ እሷ ሰፕራይዙን አበላሽታበታለች። እሱ ሰፕራይዝ ዱባይ ላይ ሰፕራይዝ ነው ማድረግ የሚፈልገው። አሁንም ያረጋታል። ግን በዚህ ምክንያት ሰፕራይዙን ስላበላሸች ግዴታ ካልነገራት ይሄን ፕራንክ ማቆም ስለማትችል እሷ ሌላ ቁስለት እንዳይመጣ እዚህ ላይ ነገራት፣ እሱ ማለት ነው ያሰበውን እቅዱን ነገራት። ከነገራት በኋላ ያው አቆመች። ግን አሁን እሱ አሁንም ፕሮሰሱን እንደጀመረ ነው የሚሆነው። ግን ሀይሚ አታውቅም ሀይሚ አታቅም ይሄንን ማለት ነው። በድብቅ ነው ግን ዱባይ ላይ ይሄዳሉ። ቀኑ መቼ እንደሆነ ባላቅም፣ ዱባይ ላይ ይዟት ይሄዳል። በእርግጠኝነት ነው ይሄንን የምነግራችሁ ማለት ነው። እኛ የምንጠብቀው ሌላ፣ እሱ ይዞ የመጣው ሌላ። አብላችሁታል ዛሬ ማለት ነው። ይህንን አይዲያ ይዞ የመጣው እሱ እሷ ትናንትና ባደረገችው ነገር እኔም ማድረግ እችላለሁ እማልችል መስሎች ነው ወይ ነው ያላት። እና ብሩኬ ደግሞ በጣም ታሳዝነዋለች ብዙ ጊዜ አይታችሁት ከሆነ በጣም ነው የምታሳዝነው። እሷ እንኳን አላቅፍሽም ብሏት እንኳን ማለት ተሳስቶ ያቅፋታል። ከዛ በኋላ አቀፍከኝ ስትለው ደንግጦ እጁን ያነሳል። የዚህን ያክል ነው። በጣም ነው በቃ የሚወዳት፣ ሁሉ ነገር ነው የምታስረሳው። እኔ በመዋደዳቸው በጣም ነው ደስ የሚለኝ፣ በጣም ከምነግራቸው በላይ ማለት ነው። እና ይሄ በመካከላቸው የሚመጣው ጠላት የሚመጣው ምቀኛ ሁሉ እኔ እንዳያሸንፋቸው እንዳይጥሳቸው ነው ምፈራው። ይሄን ነገር ደግሞ ግልጽነት፣ ግልጽነት ከሌለ ይሄ ነገር ይፈጠራል። በእርግጠኝነት ግልጽነት ከሌለ ሃይሚም፣ በሌላ መንገድ ብሩኬም በሌላ መንገድ የሚረዱ ከሆነ በጣም ነው የሚከብደው። እዚህ ጋር ብቻ በጣም በግልጽ እንዲቀራረቡ እኔ ፈልጋለሁ፣ ከምንም በላይ ማለት ነው። ሌላው እከሌ ሲናገር ለሃይሚ ጦሩ ነው፣ እከሌ ሲናገር ለብሩክ ጦሩ ነው። እኔ ለራሴ ለህሊናዬ ብዬ እንጂ ሰው ይሄንን ስላለ በዛ ሰው ላይ የዛን ሰው አመለካከት አይደለም የምናገረው። እኔ ራሴን ቪዲዮ ላይ የታየኝን እኔ ሲስ ነኝ አይደለ? እኔ አሁን እኔ እሙ ሌላ ሰው ናት። እኔ ሲስ ነኝ አይደል እንዴ። እሙ የምትናገረው የራሷ ያየችበት አንግል አላት። እኔ ደግሞ ሲስ ነኝ ያየሁበት የራሴ አንግል አለኝ። የራሴ ቻናል ላይ ነው እየሰራ ያለሁት ሰው ላይ አይደለም። ከሰው ኮፒ አድርጌ አይደለም ያየሁትን ነገር ነው የምናገረው። እኔ ብዙ ጊዜ ብዙ ጊዜ የምናገረው ነገር ጥሩ ጥሩ መስሏችሁ ሀሳብ አስተያየት የምትሰጡኝም አላችሁ፣ አመሰግናለሁ። መጥፎ መስሎ ለታያችሁ ደግሞ መጥፎነቴ ምን ጋ ነው ብዬ ስጠይቃችሁ መልስ አትሰጡኝም። ምንም የለም። አጽፎልኝም ሁላ መጥፎነቴን አጽፎልኝም እና እኔ ባየሁት ላይ ሁሌ ሁሌ ባየሁት ላይ ነው ቪዲዮ ሀሳብ አስተያየት መስጠት የምችለው ማለት ነው። ስለዚህ ይህንን ሀሳብ አስተያየት ስሰጥ ከሚደረገው ላይ አሁን ትናንትና ለብሩክ ሲሆን አሽቃበጥሽ ሻላችሁኝ። ብሩኬ እኮ ብሩኬ እኮ ያደረገው የአንድ ሀያ ስምንት ሀያ ደቂቃ ነው፣ ሀያ ስምንት ደቂቃ ከዛ አይበልጥም ከዚ አይበልጥም። ይሄን ያደረገው ማለት ነው። እና በጣም ደስ የሚል ፍራንክ ነበር። መጀመሪያው ላይ አስደንግጦ የነበር ከዛ በኋላ ግን ዘና ነው ያልኩት። ምክንያቱም ሀይሚ አስፈራራኝ ያለችው ያለው ልጅ መቶ አጠገቡ አነቃት እንዲህ ብዬ ደንግጬ ነበር። ገባችሁ? ሲገባም ቡርኬ ስላልተናገረ ሌላ ሌላ ነገር ሀሳብ ስለሆነ የተናገረው በጣም ነበር የደነገጥኩት። ግን ደስ በሚል ሁኔታ ነው ያለቀው በመጨረሻ ላይ እሱ ራሱ ተደስቶበታል። እሷ ደግሞ ትንሽ እየጨለለች ከዛ ውጪ ምንም አዲስ ነገር የለውም እና በዛ ልብሳቸው ማች መሆኑ እና አውቀዋለሁ የሆነ ቦታ ምናምን ስትል በቃ የምታውቀው ልጅ ነው። ብሩኬ ሳያቅ ፊቶ ያዘው ያዛት ነበር ያልኩት የደነገጥኩት። ያው ትንሽ ያለው ምንድነው የሚባል ተረት አለ አይደል ቤተሰብ እና ልጁ መቶ የያዛት ነው የመሰለኝ እኔ በእርግጠኝነት ማለት ነው እና መጨረሻ ላይ ግን ያው ቡቡ ጓደኛ ነው ምናምን ሲል በቃ ደስ ነው ያለኝ። እና ፕራንኩ ደስ የሚል ነው የሚያስጠንቅ ሆኖ ግን ደስ ይላል። በመጨረሻው ላይ ነው ደስ ያለኝ እና እንደዚህ አይነት ፕራንክ እሷን መስራት ትችላለች። እኔ እኮ ፕራንኩን የምጠላባት ሁለት ቀን ሶስት ቀን አንደኛ እሷ ትሰደባለች፣ ብሩኬ ይሰደባል፣ ይዘቀዘቃሉ። እንደዛ እንደዛ ሲሆን በመካከላቸው መጥፎ ነገር ይፈጠራል። ያን ነገር ስለምፈራ ነው እንጂ ሃይሜን አትስሪ፣ ሀይሜ እንዲህ አታርጊ የምለው እኮ። እኔ ለሀይሜ ጠላቸ የለኝም። ለምን ጠላታለሁ? ምን አርገችኝ? እንዲህ ሚዲያው በሞላ ለእኛ ስራ አይዲያ እየፈጠረች እንድንጠነክር እኛ ስደት ሆነን በእነሱ ቪዲዮ እየተዝናናን በእነሱ ቪዲዮ እየሰራን እያገኘን እየተጠቀ አይጠቀምም ነው። ለምንድን ነው እኔ ሀይሚን ዝቅ አርጌ የማያት? እግዚአብሔር ቤተሰቦችዬ፣ እኔ ው ስደት ሀገር ነው ያየሁት። እኔ የምሰራውን ስራ አይዲያ እናገራለሁ እንጂ እኔ በጣም ነው ለብሩኬ ወዳት። በጣም ነው ብሩኬ፣ ከሷ ጋር ሲሆን በጣም ሰላም ይሰማኛል። ሌላ ሰው ጋር ሲሆን ግን ደስ አይለኝም። ብሩክን ራሱ ሌላ ሰው ሲነካው በጣም ነው የሚሸከከኝ በጣም። እና ብሩኬ ይቀናል። ቀናላላችሁት ነገር ሁለቱም ናቸው የሚቀኑት። ሁለቱም የብሩክ ቅናት አንዳንዴ በጩኸት ይሸኘዋል። ሀይሚዬ ደግሞ በጣም ነው የምትቀናው፣ ሀይሚ ራሱ ማለት ነው። ይሄ ሁለቱም ጋር ነው። ሁለቱም ቅናታቸው እኩል ነው። በጣም ነው የሚዋደዱት። እኔ በጣም ነው ደስ የሚለኝ የሰው ልጅ ካልቀና እኔ አሁን ፍቅረኛ ካልቀናብኝ፣ አረ ወደዛ ዞሬም አላየው። ለምን አይቀናብኝም እንዴ? ታዲያ ካልቀናብኝ እኔ ባሌ ላይ ካልቀና፣ ወስኒ ላይ ካልቀና ምኑ ፍቅር ሆነ? ፍቅር የሚሆነው ቅናት ሲኖር ነው። እና ግን ቅናት ስላችሁ ያኔ ከመጠን ያለፈ ሳይሆን በመጠኑ፣ አላደለ መጠን ያለው ቅናት ማለት ነው። ደስ ይላል እንደዛ እና ቅናት ላላቸውት ነገር ትናንትና ያመጣው እሱ ልጁን እሱ ራሱ ያመጣው። በዚህ አይታወቅም፣ ቅናቱ ግን ሃይሚዬ ሌላ ሰው አምጥታ እንደዚህ ብታደርገው፣ ያኔ ቅናቱ ይታያል። እውነት እንደ ዛሬው እንደ ብሩኪ አይነት ፕራንክ ነገም ተነጎደ የሚደገም የምሬ ነው። አንደኛ ደስ እያላችሁ ነው የምታዩት፣ እስከ መጨረሻ ቪዲዮ ታዩታላችሁ። ይሄ ግን በተደጋጋሚ የሚመጣው በቃ ሰው ይሰላቻል፣ ሰው ጭንቅላቱ ይረበሻል። ገባችሁ እና፣ እንደዚህ አይነቱም ቪዲዮ እኔ በጣም ስለወደድኩት ነው የቡሩኬ ላይ ያላሽቃበጥሽም ያላችሁ ነገር። ምክንያቱም ለእሷም ፍቅር አይጎዳም ለእሱም አይጎዳም። እንደውም እዛ ቦታ ላይ ድንግጥ ብላ ከዛ በኋላ ፕራንክ ነው ስትባል ብንን ስትል እንዴት ደስ ይላል! በጣም ነው ደስ የሚለው። እንደዚህ አይነት ፕራንክ ነው እኔ የምወደው ማለት ነው። ቤተሰብ እና ሌላ ምንላችሁ ፈልጌ ነው ስለ ትኬቱ ብዙ የምታስቡ ልጆች አላችሁ። አታስቡ አታስቡ። ብሩኪ እንዳይበላሽበት ነው፣ ፍራንኩ እንዳይበላሽበት ነው፣ ሰርፕራይዙ እንዳይበላሽበት ነው። በፍራንክ ላይ የተናገረው ያው ያላትን ነገር ሀሳቧን እንድታቁ ነው። ሌሎቻችሁ ደግሞ ከአሜሪካ ሀይሚዬን እንጠቅምሻለን፣ እንወድሻለን ብላችሁ እየጻፋችሁ ያልሆነ ነገር እያወራችሁ የምትረብሹ የሆነ ያልሆነ ነገር እየጻፋችሁ ብሩኬ ሰላሙን የምትነሱ ሰዎች ስነ ስርዓት ያዙ። በቃ ተናግራለች እሷ። እኔ ብሩክን ጥዬ የትም አልሄድም ከብሩክ ጋር ከሆነ ገደል እገባለሁ ብላችኋለች። ስለዚህ ከብሩኬ ጋር ችላችሁ ስፖንሰር የምታደረግ ከሆነ ስፖንሰር አድርጉ፣ ካለበለዚያ አርፋችሁ ተቀመጡ። የሁለቱን ህይወት አትበጥብጡ። በቃ በሀይሜን በኩል ያላችሁ በብሩኬን በኩል ያላችሁ በቃ ሰላማቸውን ሰላም ስጧቸው። በቃ ይኑሩ፣ ይስሩ፣ ይለወጡ፣ ይደሰቱ። አለቀ። እኔ እንደዛ ነው የምመክረው። እና ሀይሚዬ ፕራንክ ወድ አለው ብለሻል። እኔ ፕራንኳን በጣም ነው ወድላት። የሀይሚን ግን እኔ ሁለት ቀን ሶስት ቀን የሚሆነውን ብቻ ነው መጣላባት። ይሄ ልክ እንደ ዛሬ እንደ ብሩኬ አይነት ደጋግምሽ በቀን ሁለቴ ሁለቴ ቪዲዮ ይዘሽ ነይ ከፈለግሽ ማለት ነው። እግዚአብሔር በጣም ነው ደስ የሚለው። እንደዚህ አይነት ፕራንክ እኔ ደስ ይለኛል። እና ውድ ቤተሰቦቼ፣ እኔ ያላሽቀበጥኩት ለሀይሚም ለብሩኬም ጉዳት ስለሌለው ነው። ምክንያቱም እዛ ቦታ ላይ ነው የምትጨነቀው ከዛ በኋላ ይጠፋል። ቡርኬ እኮ ጭንቀቷን ላለማየት እኮ ነው ዞር ያለው ካጠገቧ እንጂ እዛው ነበር ቆሞ ብዙ የሚከራከረው። ግን ጭንቀቷን ላለማየት በጣም ነው ስትጨነቅ ማየት የሚጠላው። በጣም እንደሚሳሳላት ማወቅ ያለባቸው ይሄን ነው። እኛ ብሩኪን ስለወደድን ነው ሀይሚን አንጠላም። ሀይሚን ስለወደድናት ብሩክን መጥላት አንችልም። ምክንያቱም ሁለቱ አንድ ናቸው። ሁለቱ አንድ እንዲሆኑልን ነው ብዙ መስዋዕትነት ምንከፍለው። ይሄንን ታውቃላችሁ አደለ? እንጂ አንዱን ከፍ አንዱን ዝቅ ለምን እናደርጋለን? ማንም ሰው እንዲሰደብ አንፈልግም። ማንም ሰው ሞር ግን፣ አንዳንዴ በጣም ቡሩኬ ምንም ነገር ሳያጠፋ ምንም ሳይነጋቸው ሲሳደቡ፣ እኔ በቃ በቡሩክ ላይ ፎከስ ማድረግ እፈልጋለሁ። በቃ ለምን ምክንያቱም ምን አደረገ ይሄ ልጅ? ምንም ሳያደርግ ለምን ላለሁኝ በዛ ምክንያት ነው። ምናልባት የኔ ጎልቶ የሚታያችሁ ሀይሚ ደግሞ እዛ ቦታው ላይ ስላለች ስራውን እየሰራች ስለሆነ ያኔ አላጠፋችን ብዬ መከራከር እኔ ህሌናዬ መዋሸት አልፈልግም። ምክንያቱም እዛ ቦታው ላይ አለች፣ ጥፋትም ሆነ ስራም ሆነ ሀይሚዬ አለችበት። ስለዚህ ምንም ማለት አልችልም። ግን የአጭራጭር ፍራንክ ይዛለን ብትመጣ ከፈለገች በቀን ሁለት ይዛ ብትመጣ ደስ እያለን ነው አብረን የምናጨበጭበው ከጎኗ ማለት ነው። ሌላው እንግዲህ ቅንድቤ ምንድን ነው ምናምን ብላ ዘፈን ዘፍናላችኋለች። ያው እንግዲህ ለገባው ይግባው ነው፣ ምንም ማድረግ አይቻልም። ያው ቅን ይሆን እንግዲህ እየመራችሁ ነው፣ ሰሞኑም ማለት ነው። ግን ዱባይ ላይ አትቀርም። ቤተሰብ የሚያስጠላኝ ነገር ምንድን ነው? ዱባይ በመምጣታቸው የረመዳን ጊዜ መጡ ቢያንስ እንኳን ሞተን ተማሞተን ሄደን እንዳናገኛቸው የረመዳን ጊዜ ሆነ። አሁን እኮ ማንም አይለቋቸው። አሁን ማታ ለዲሱን ስንሰራ እናድራለን። ከዛ አምስት ሰዓት እንተኛለን። ከዛ የተወሰነ ሰዓት ተኝተን እንነሳለን። ከዛ ወደ ስራ ነው የምንሄደው። እና ረመዳን ላይ መንጣታቸው በጣም አስጠልቶኛል ቤተሰብ። ሌላው እንግዲህ በሰላም ያምጣችሁ ነው ምለው። ቡቡና ሀይሚዬ ሁሌም ፍቅራቸው ይዳብራል እንጂ ምንም ነገር ስለ መለያየት አታስቡት። የሆነ ነገር ጸብ ሲፈጠር ምናምን መለያየትን አታስቡት፣ በፍጹም ምንም። ብሩክና ሀይሚ ይወልዳሉ፣ በቃ ይጋባሉ። ብዙ ነገር ከነሱ ጠብቁ ቤተሰብ። ፕራንክ ግን ያው ያበደ ያበደ ፕራንክ አለ፣ አሁንም ተዘጋጅቷል ቤተሰብ ሰምታችኋል። እና መልካም ቀን ይሁንላችሁ። ባይ ባይ፣ እስከ ማታ።